የህዝብ ጥያቄ የሚመልሱ ፕሮጀክቶች አለመኖር ብቻ አይደለም፤ ተጀምረው የቀሩትም በህዝብ ላይ የሚያደርሱት እንግልትና፣ ምሬት በሀገር ላይ የሚያመጡት ኪሳራ ትልቅ ነው። የሮቤ ከተማ በዚህ ችግር ከተጠቁ አካባቢዎች ውስጥ አንዷ ነበረች። ከተማ ለአመታት በንጹህ የመጠጥ ውሃ አቅርቦት ስትቸገር ነበር። ይሁን እንጂ ከአመታት በፊት ችግሩን ይፈታል የተባለ ፕሮጀክት በ596 ሚሊዮን ብር ተጀምሮ የነበረ ቢሆንም እንደታቀደው ሳይሆን በጅምር ቀረ። እዚህ አገር ውሃ ችግር ከፍተኛ ችግር ነው ከፍተኛ ችግር ነው። ይሄን የማይባል ችግር ነው። እዚህ የተዋቡ የታዋቡ ውሃዎች፣ ትልልቅ ወንዞች እያሉ ይሄንን ውሃ ወስዶ ለከተማ ህዝብ ያለማድረሱ ይሄ ችግር በጣም ፈጥሮ ነበር። ገንደገንደራ መጋለጥ ነብኝ ተበላዋን የህዝብ ቁጥር ከጊዜ ወደ ጊዜ እያደገ ስለመጣ የነበረው የውሃ አቅርቦት ያለውን ፍላጎት ማሟላት አልቻለም። በዚህ ምክንያት የከተማ ነዋሪ ለብዙ ዓመታት ለችግር ተጋልጦ ነበር። ከዛ በኋላ ይህ ፕሮጀክት ግንባታ ለተቋራጅ ተሰጥቶ ወደ ስራ ቢገባም በመሀል ተቋርጦ ለረጅም ጊዜ ቆይቶ ነበር። ይህ በመሆኑም ህዝቡ በመንግስት ላይ ቅር ተሰኝቶ ወደ መንግስትን በመሄድ ጥያቄ አቅርቦ ነበር። አሁን ቀድሞ ከነበረው ተቋራጅ ተቀብለው እንዳዲስ እየተገነባ ይገኛል። አግርመንት ተሰጥቶ ስራዎች ተጀምረው ነበር። በመሀል ግን የውሃው በጣም ጊዜ ወስዷል። ቶሎ አልተጠናቀቀም። በተባለው ጊዜ አልሄደም ማለት ነው። አሁን ይህ ፕሮጀክት ዳግም ከ240 ሚሊዮን ብር በላይ በሆነ ተጨማሪ ወጪ ግንባታው እየተካሄደ ይገኛል። የፕሮጀክቱ አፈጻጸምም 80 በመቶ ላይ የደረሰ ሲሆን ንጹህ የመጠጥ ውሃን ለማቅረብ የሚያስፈልጉ መሰረታዊ የሲቪል ስራዎች መጠናቀቃቸውን ከፕሮጀክቱ ፈጻሚ ያገኘነው መረጃ ያመለክታል። ባደረግነውም እስካሁን ባለን አፈጻጸም ውሃ ከኢንቴክ ወደ ትሪትመንት ማድረስ ችለናል። እዚህ መሀል ያሉ አንዳንድ የመስመር ችግሮችንም ብዙ መላጋጠምን ምን ያጋጠሙ የመስመር ችግሮችንም የማሳኪያ ስራ በመስራት ላይናችን ሴፍ ነው። እሱን ማረጋት ችለናል። ቀጣይ መደረሻችን ወደ ሁለቱም የማጠራቀሚያ ታንከሮች ውሃ የማድረስ ስራን ለማሳካት በትጋት በመስራት ላይ እንገኛለን። ፕሮጀክቱ እየተገባደደ በሚገኘው በጀት ዓመት እንዲጠናቀቅ ታቅዶ ግንባታው እየተፋጠነ ነው። የሮቤ ከተማ የንጹህ የመጠጥ ውሃ ፕሮጀክት ቀጣይ የሚኖረውን የህዝብ እድገትና ፍላጎት መሰረት አድርጎም ነው እየተገነባ ያለው። የከተማዋ ነዋሪ የውሃ ፍላጎት 200 ሊትር በሰከንድ ሲሆን ፕሮጀክቱ ካሉት አራት የውሃ መክፊያ ሞተሮች መካከል አንዱ ብቻውን 150 ሊትር በሰከንድ የማምረት አቅም ያለው ነው። የውሃ አቅርቦቱን ሙሉ ለሙሉ ለህዝቡ ይሰጣል። እንደውም ያለነውን ኢንቴክ ላይ ወደ አራት ፓምፖች ናቸው ያሉት። አንዱ ፓምፕ መቶ አምስት ሊትር ፐር ሰከንድ ነው የሚሰጠው። የከተማው ዴይሊ ዲማንድ 200 ሊትር ፐር ሰከንድ ነው። ስለዚህ በሁለት ብቻ ነው ኦፕሬት የሚያደርገው። የፕሮጀክቱ አሰራር እንዴት ነው? ከ15 20 አመት በኋላ ዲዛይን ፔሪዮዱን ሲጨርስ አዲስ ለመስራት ሳይሆን እዛው ጋር ማስፋፊያ እንዲሰራ ተደርጎ ነው የተሰራው ማለት ነው። የከተማው ህዝብ ሲበዛ፣ እንደዚሁም ተጠቃሚ ሲበዛ ና ማስፋፊያ ሲሰራ ኢነርጂ ብቻ ነው የሚቀየረው የመብራትም ይሁን ሶላርም ይሁን የኤነርጂ አማውንቱን ከጨመርን ፓምፖቹን ስታንድ ባይ ፓምፖች፣ ቡስተር ፓምፖችም ስላሉን ሪዘርቫየር ምናልባት ቢጨመር ነው እንጂ ውሃው ማስፋፊያም ለወደፊትም አዲስ ለመስራትም ፌስ ቱ ፌስ ስሪ ተብሎ እንዲቀጥል ተደርጎ ነው የተሰራው። እንደ ቢሮ ጥሩ ኤክስፒሪያንስ ሰጥቶናል። በጣም ትልቅ ፕሮጀክት ነው። በጣም ጥቂት የሚባሉ ስራዎች ናቸው የቀሩት። እስከ ሰኔ 30 ድረስ ጨርሰን ለህዝቡ እናስረክባለን ብለን ነው የምናስበው። ፕሮጀክቱ በተያዘለት የጊዜ ገደብ ሲጠናቀቅ ችግራችንን በዘላቂነት ይፈታል ያሉት የከተማዋ ነዋሪዎች መገባደዱን በተስፋ እየተጠባበቁ ነው። ጥሩ ስራ ነው። በአስቸኳይ ግን ይሆናል ብለን ነው በጉጉት የምንጠብቀው። በጉጉት የምንጠብቀው ግን እንደምናየው ከሆነ እንደዚህ ዛሬ እንዳቀረቡት አስተሳሰብ ይህ ውሃ በአንድ ወር ውስጥ ለዚህ ለከተማ ህዝብ ከደረሰ ቅራኔውንም ይቀራል እኛም እንደሰታለን ለማለት ነው። የፕሮጀክቱ ግንባታ በኦሮሚያ ውሃ ስራዎች ኮንስትራክሽን እየተካሄደ ሲሆን የሲቪል ስራው ተጠናቆ ለማምረት የሚሆን የኤሌክትሮኒክስ ስራ ብቻ ቀርቶታል።